ሰላም ውድ ተመልካቾቻችን፣ ዛሬ እጅግ ጠቃሚና ለብዙዎቻችሁ ሴቶች ጥያቄ የሆነባችሁን ጉዳይ ይዘንላችሁ ቀርበናል። በህይወታችን ውስጥ ከምንመኛቸው ነገሮች ሁሉ ግንባር ቀደሙ እውነተኛ ፍቅርን ማግኘትና የምናፈቅረውን ሰው የራሳችን ማድረግ ነው። ታዲያ እንዴት ነው የምታፈቅሪውን ሰው የግልሽ የምታደርጊው? እንዴትስ ነው ልቡን ሙሉ በሙሉ ማርከሽ የእሱን ዓለም የምትሆኚው? ሚስጢሩን ዛሬ እናጋራሻለን። የምታፈቅሩትን ሰው የራሳችሁ ማድረግ መፈለግ ተፈጥሯዊ ነው። ይህ ምኞት ከየትኛውም ባህልና ጊዜ ጋር የሚዘልቅ የሰው ልጅ ፍላጎት ነው። ነገር ግን ብዙዎቻችን ከፍቅራችንና አንዳንድ ጊዜም ከፍርሃታችን የተነሳ የምንሳሳታቸው ነገሮች አሉ። በዚህም አንዳንዴ በፍርሃት፣ አንዳንዴ በግፊት አንዳንዴ ደግሞ በንዴት የተነሳ የምንወዳቸውን ሰዎች የራሳችን ከማድረግ ይልቅ ከኛ እንዲርቁ እናደርጋቸዋለን። ይህንን ካላደረገልኝ የኔ አይደለም ሌላ ሰው እንዳያየው እሱን ሙሉ በሙሉ መቆጣጠር አለብኝ የሚሉ አሳሰቦች እጅግ በጣም ወደ ስህተት የሚመሩ ናቸው ዛሬ የምንነግርሽ ሚስጥሮች ደግሞ የምታፈቅሪውን ወንድ ወደ አንቺ ለመሳብ ብቻ ሳይሆን ዘላቂና ጥልቅ የሆነ ፍቅር እንዲሰማው የሚያደርጉ የልቡን በር ከፍተሽ እንድትገቢ የሚያስችሉ እውነተኛ ብልሃቶች ናቸው እነዚህ ሚስጥሮች በግድ እንዲወድሽ የሚያደርጉ አስማቶች አይደሉም። ይልቁንም ትክክለኛውን የፍቅር መንገድ የሚያሳዩ መርሆዎች ናቸው። በራስ መተማመንን፣ መከባበርንና እውነተኛ ትስስርን እንዴት መፍጠር እንደምትችል የሚያስረዱ ናቸው። እስከ መጨረሻው ድረስ አብረሽን ቆይ፣ ምክንያቱም ይህንን ትምህርት በጥሞና ብትከታተይ ከዛሬ በኋላ የግንኙነት ህይወትሽ አዲስ ምዕራፍ ሊጀምር ይችላል። የመጀመሪያውና ምናልባትም መሰረታዊው ሚስጥር እውነተኛውን አንችነትሽን ማሳየት ነው። አንድን ወንድ የራስሽ ማድረግ ከፈለግሽ ማስመሰል የትም አያደርስሽም። ለጊዜው የሚሰራ ቢመስልም መጨረሻው ግን የባሰ ነው። አስቢው እስኪ እውነተኛ ማንነትሽን ደብቀሽ የምትወጂውን ሰው ብታገኘ በዚያ ግንኙነት ውስጥ እንዴት ሰላም ይኖርሻል? ማስመሰል ድካም ነው፣ የማያቋርጥ ሆና ነው። ማንነትሽ ሳይገለጥ በድብቅ ካደረግሽው ግንኙነቱም የውሸት ይሆናል። እውነተኛ ማንነትሽ ነው የማይተካውበትሽ የራስሽን ባህሪ ፍላጎት፣ እሴትና ህልም አክብሪ። የምትወጂውን ነገር አድርጊ፣ የምትፈልጊውን ነገር ተናገሪ። ይህ ማለት ሁሉንም ሚስጥርሽን በመጀመሪያው ቀን መንገር አለብሽ ማለት አይደለም። ይልቁንም ማንነትሽን ለመደበቅ ወይም እሱ እንዲወደው ብቻ ብለሽ ራስሽን መለዋወጥ የለብሽም። ለምሳሌ የማትወጂውን ነገር ወድጄዋለሁ አትበይ። የማይመችሽን ነገር ተመችቶኛልም አትበይ። ራስሽን ብትሆኚ በራስ መተማመንሽ ይጨምራል። ይህም በጣም ማራኪ ያደርግሻል። ወንዶች ራሳቸውን የሚያውቁና በማንነታቸው የሚኮሩ ሴቶችን ያደንቃሉ። የምታፈቅሪው ሰው አንቺን የግሉ እንዲያደርግ ከፈለግሽ የሚያፈቅረው እውነተኛ ማንነት መሆኑን እርግጠኛ ሁኚ። ያለበለዚያ የኔ ነው ብለሽ የምታሰቢው ፍቅር የፈጠርሻት ገጸ ባህሪ ላይ እንጂ በአንች ላይ ላይሆን ይችላል። ማስመሰል ዘላቂ ፍቅርን አይገነባም። እውነት ግን የዘላቂ ፍቅር መሠረት ናት። ሁለተኛው ሚስጥር ደግሞ የሱ ደስታ የት እንዳለ ማሳየት ነው። ይህ ማለት አንቺ ደስታሽን በእሱ ላይ ጥገኛ ማድረግ ማለት አይደለም። ይልቁንም ከሱ ጋር ስትሆኚ ምን ያህል ደስተኛ እንደምትሆኚ ማሳየትና ያንን ደስታ ከሱ ጋር ማያያዝ ነው። ሰዎች በተፈጥሯቸው ከሚያስደስቷቸው ነገሮችና ከሚያስደስቷቸው ሰዎች ጋር መሆን ይወዳሉ። አንድ ሰው ሁሌም ስለ አንቺ እንዲያስብ ከፈለግሽ አንቺን ሲያስብ ደስተኛ እንደሚሆን ማረጋገጥ አለብሽ። አስቢው እስኪ አንድ ሰው ከአንቺ ጋር በሚሆንበት ጊዜ ሁሉ ጭቅጭቅ፣ ውጥረት ወይም ቅሬታ ብቻ የሚገጥመው ከሆነ ለምን ሊፈልግሽ ይችላል? የቱንም ያህል ቆንጆ ብትሆኚ፣ መጥፎ ስሜትና አሉታዊነት ግንኙነትን ያዳክማል። በምትኩ ከእሱ ጋር የምታሳልፍ ጊዜ ጥራት ያለው መሆኑን አሳዩ። ፈገግ በይለት፣ ሳቅለት፣ ጥሩ ጊዜ አሳልፉ። በጋራ የምታሳልፏቸውን አስደሳች ጊዜያት አስታውሽ፣ በጋራ የሰራችኋቸውን አስቂ ነገሮች ደጋግመሽ አስታውሹ። ከሱ ጋር ስትሆኚ የምትፈጥሩት አዎንታዊ ስሜትና ጉልበት አንቺ አጠገቡ ባትኖሪም እንዲናፍቅሽ ያደርገዋል። ከሷ ጋር መሆን ደስ ይለኛል፣ ሰላም ይሰጠኛል የሚለው ስሜት በውስጡ መፈጠር አለበት። ይህ ደግሞ እሱ አንቺን የደስታው ምንጭ አድርጎ እንዲያይ ያደርገዋል። አንድ ሰው በህይወቱ ውስጥ የእናንተ ቦታ ደስታን የሚያጎናጽፍለት ከሆነ ሁሌም ይናፍቃችኋል፣ ሁሌም ይፈልጋችኋል፣ የግሉ ሊያደርጋችሁም ይጥራል። ደስታ ተላላፊ ነው። የናንተ ደስታ ወደ ሌላ ሰው ሲተላለፍ የዛን ሰው ፍላጎት ያነሳሳል። ሦስተኛው ምስጢር እሱን እንድትረጂው ማድረግ ነው። ይህ የብዙ ግንኙነቶች መሠረት ነው። ወንዶች በስሜት ከሚረዷቸው ሴቶች ጋር ጥልቅ ትስስር ይፈጥራሉ። አድማጭ መሆን ማለት ዝም ማለት ብቻ አይደለም። ይልቁንም እሱን በጥሞና ማዳመጥ የእሱ ስሜት፣ ሀሳብ፣ ፍላጎትና ህልም ለአንቺ ትልቅ ቦታ እንዳለው ማሳየት ነው። አንድ ወንድ ስለ አንድ ነገር ሲያወራ አትፍረጅበት። የእሱ ስሜቶች ትክክል እንደሆኑ አሳዩ። ገባኝ ወይም ደግሞ አዎ እረዳሃለሁ የሚሉ ቀላል ቃላት ትልቅ ትርጉም አላቸው። ይህ ማለት ሁሌም ሁሉንም ነገር መስማማት አለብሽ ማለት አይደለም። ይልቁንም የምታፈቅሪውን ሰው አስተያየት፣ ስሜትና እምነት ማክበር ነው። ጥያቄዎች ጠይቂው፣ አሳቢነት ሽን አሳየው። እንዴት ነው የሚሰማህ? ስለዚህ ነገር ምን ታስባለህ? ምን ብታደርግ ደስ ይልሃል? ብለሽ ጠይቂው። ስሜታዊ ድጋፍሽን ስጪው። ችግሮቹን ስታዳምጪው፣ ደስታውን ስትካፈዪው እሱ አንቺን እንደ ምርጥ ጓደኛና አጋር ያይሻል። ይህ ትልቅ ስሜታዊ ትስስርን ይፈጥራል። እሱ የሚደገፍበት የሚረዳውና የሚሰማበት ቦታ አንቺ ከሆንሽ በህይወቱ ውስጥ የግሉ ሊያደርግሽ ይፈልጋል። እሷ ትረዳኛለች የሚለው ስሜት እሱን ከአንቺ ጋር ያጣብቀዋል። ወንዶችም ጭንቀትና ስሜት አላቸው። እነዚያን ስሜቶች ከሚሰማቸው ሰው ጋር መጋራት ይፈልጋሉ። አራተኛው ሚስጥር የራስሽን ህይወት ሙሉ ማድረግ ነው። የምታፈቅሪውን ሰው የራስሽ ለማድረግ ስትፈልጊ አንዳንድ ጊዜ የራስሽን ህይወት የመተው ዝንባሌ ይታያል። ሁሉም ነገር በእሱ ላይ ብቻ እንዲሽከረከር ታደርጊያለሽ። የትርፍ ጊዜ ማሳለፊያዎችሽን ትተሽ የእሱን ትከታያለሽ፣ ጓደኞችሽን ትረሻያለሽ። ይህ ደግሞ ለእሱ ብቻ ነው የምኖረው ወደሚል አስተሳሰብ ይመራል። ይህ ግን ስህተት ነው። የራስሽ ፍላጎቶች፣ ጓደኞች፣ የትርፍ ጊዜ ማሳለፊያዎችና ግቦች ይኑሩሽ። አንቺ ከሱ ውጭም ሙሉ ሰው መሆንሽን አሳየው። የራስሽ ህይወት ሲኖርሽ፣ አንቺ ለሱ አዲስ ነገር ይዘሽ ትመጫለሽ። አንቺ ሁልጊዜም ለሱ ዝግጁና እንደፈለገ የምትገኝ ከሆነ እሱ አንቺን መናፈቅ አይችልም። አስቢው እስኪ፣ ሁልጊዜ እሱ ሲፈልግሽና ሲጠራሽ ወዲያው የምትሄጂና የምትገኝ ከሆነ ምን አዲስ ነገር ታወሪለታለሽ? ሁለታችሁም የየራሳችሁ ህይወት ሲኖራችሁ ለግንኙነታችሁ አዲስ ትኩስነትና ጉጉት ታመጣላችሁ። ስትለያዩ እሱ አንቺን ለማሰብ ጊዜ ይኖረዋል፣ እናም የየራሳችሁን ህይወት መኖር እንደምትችሉ ያውቃል። ይህ ደግሞ የበለጠ ማራኪ ያደርጋችኋል። ወንዶች የራሷ ህይወት ያላት ሥራ የሚበዛባትና አስደሳች ሴት ጋር መሆን ይመርጣሉ። ምክንያቱም ያቺ ሴት የራሷን ደስታ የመፍጠር አቅም ስላላት ለግንኙነቱም አዎንታዊ ጉልበት ታመጣለች። የተሟላች ሴት መሆንሽ እሱን ይበልጥ ይስበዋል እንጂ አያርገውም። አምስተኛው ሚስጥር በራስ የመተማመን ስሜትሽን ማሳየት ነው። በራሱ የሚተማመን ሰው በጣም ማራኪ ነው። ይህ ማለት ትዕቢተኛ መሆን ማለት አይደለም። ይልቁንም ማንነትሽን፣ ችሎታሽንና ዋጋሽን ማወቅ ነው። የራሷን ዋጋ የምታውቅ ሴት ደግሞ ማራኪ ነች። ሁሌም በሌሎች አስተያየት የምትመሪ ከሆነ እሱ አንቺን እንደ ደካማ ሰው ሊያይሽ ይችላል። ስራሽ ላይ ጓደኞችሽ ጋር በምትኖሪው ሕይወት ወይም በምታደርጊው ነገር ሁሉ በራስ መተማመን ይኑርሽ። በራስ የመተማመን ስሜትሽ በውስጥሽ ያለውን ውበት ያሳያል። ወንዶች በራሳቸው የሚተማመኑ ሴቶችን ይወዳሉ። የራሳቸውም አቋም ያላቸው፣ ሕይወታቸውን በራሳቸው የሚመሩ ሴቶች በጣም አስደናቂ ናቸው። የራስሽ አስተያየት ይኑርሽ። በሰዎች ፊት ስትናገሪ በራስ መተማመን ይኑርሽ። የምታፈቅሪው ሰው አንቺን የግሉ እንዲያደርግ ከፈለግሽ ለራስሽ ያለሽን ክብርና ዋጋ እንዲያይ አድርጊው። ይሄ በራሱ ብቻ እሱን ወደ አንቺ ይስበዋል፣ እናም ከማንም በላይ ሊያገኝሽ ይፈልጋል። በራሷ የምትተማመን ሴት ማራኪ ከመሆኗም በላይ አስተማማኝ ናት። እሱን ላለማጣት በመፍራት የምትጨነቄ ከሆነ ያ ፍርሃት ይንጸባረቃል፣ እናም ይሄ እሱን ያረቀዋል። በራስ መተማመንሽ ግን መገኘትሽን ያረጋግጣል። ስድስተኛው ሚስጥር ትንሽ ቦታ መስጠት ነው። አንዳንድ ጊዜ የምናፈቅረውን ሰው የራሳችን ለማድረግ በከፍተኛ ሁኔታ እንቀራረበዋለን። ሁሌም አብሮ መሆን፣ ሁሌም መልእክት መላክ፣ ሁሌም መደወል። ሁሉን ነገር ካልነገርኩት ወይም ደግሞ ካላየሁት ሌላ ሰው ይወስድብኛል የሚል ስጋት ይኖራል። ይህ ግን ፈጽመው ስተት ነው። የጠፋ ይናፈቃል እንደሚባለው ሁሉ ትንሽ ክፍተት ስትሰጭው እንዲናፍቅሽ እድል ትሰጭዋለሽ። ሁልጊዜም ተደራሽ ከሆንሽ እሱ አንቺን መናፈቅ አይችልም ትንሽ ራቅ ስትይ እሱ ደግሞ እንደምትሰሪ ከማን ጋር እንደሆንሽ ወይም ደግሞ የት እንደሆንሽ ያስባል ይህ የማሰብ ሂደት ደግሞ ናፍቆትን ይጨምራል ይህ ማለት ችላ በዩ ማለት አይደለም ሚዛን መጠበቅ ያስፈልጋል መልእክት ከላከልሽ ወዲያው ከመመለስ ይልቅ ጥቂት ደቂቃ ወይም ደግሞ ሰዓት ጠብቂ ሲደውልልሽ ወዲያው ከማንሳት ይልቅ አንዳንድ ጊዜ ደግሞ እንዲደውል አድርጊ ትንሽ ስትጠፊበት ምነካት የት ጠፋች ብሎ ማሰብ ሲጀምር ናፍቆት ይጨምራል። ወንዶች ደግሞ ትንሽ ፈተና ሲገጥማቸው ይወዳሉ። ይህ ደግሞ እሱ አንቺን የበለጠ እንዲያደንቅና የግሉ ሊያደርግሽ እንዲፈልግ ያደርገዋል። ትንሽ ምስጢር መተው ፍላጎትን ያቀጣጥላል። ሰባተኛው ምስጢር አስገራሚ መሆን ነው። ፍቅር ልክ እንደ እሳት ነው። ዘወትር ማቀጣጠያ ነዳጅ ካልተጨመረበት ይጠፋል። ግንኙነቱ አንድ ከተጀመረ በኋላ ሁሉም ነገር የተረጋጋ መሆን አለበት ብሎ ማሰብ ትልቅ ስህተት ነው። ግንኙነቱ አሰልቺ ይሆናል። ሕይወት ተደጋጋሚና ሊገመት የሚችል ከሆነ ትስስሩም ሊቀንስ ይችላል። ሕይወታችሁንና ግንኙነታችሁን አስደሳች አድርጉ። አዳዲስ ነገሮችን ለመሞከር አትፍሪ። ድንገት ደውለሽ አዲስ ታሪክ ንገሪው፣ ወይም ደግሞ የማያቋርጥ ድንገተኛ ነገሮችን አድርጊ። ለምሳሌ የሚወደውን ምግብ ሳያስቡ ሰርተሽ ስጭው፣ ወይም ደግሞ ያልተጠበቀ ቦታ ላይ ተገናኙ። በድንገት ያልጠበቀውን ስጦታ ስጭው። ድንገተኛ የፍቅር መልእክት ላኪለት። ያልተጠበቀና አስደሳች ነገሮች ግንኙነታችሁን ህይወት ይዘሩበታል። አስገራሚ መሆን ማለት ሁልጊዜም ትልቅና ውድ ነገር ማድረግ ማለት አይደለም። ትናንሽ ያልተጠበቁ ተግባራት ትልቅ ልዩነት ይፈጥራሉ። አንቺ የህይወቱ አስደሳችና ሳያስበው የምታስደመሚው ከሆነ እሱ ሁሌም ስለ አንቺ ያስባል። ይህ ደግሞ እሱ አንቺን የግሉ ለማድረግ እንዲነሳሳ ያድርገዋል። ምክንያቱም ከአንቺ ጋር ያለው ጊዜ ሁሌም የማይጠበቅና አዲስ ነው። ሁሌም አዲስ ነገር የምታመጭ ከሆነ ደግሞ እሱም ስለ አንቺ ማሰብ አያቆምም። የመጨረሻውና ወሳኙ ምስጢር የእሱም ቤተሰብና ጓደኞች ማክበር ነው። የምታፈቅሪውን ሰው የግልሽ ማድረግ ከፈለግሽ በሕይወቱ ውስጥ ትልቅ ቦታ ለሚሰጣቸው ሰዎች አክብሮት መስጠት አለበሽ የሱን ቤተሰቦችና ጓደኞች መቀበልና ከነሱ ጋር ጥሩ ግንኙነት መፍጠር ማለት የሱን ዓለም ሙሉ በሙሉ መቀበል ማለት ነው። ወንዶች ለቤተሰቦቻቸውና ለቅርብ ወዳጆቻቸው ከፍተኛ ዋጋ ይሰጣሉ። እነሱን ችላ ማለት ወይም ደግሞ አለማክበር እሱን እንዳለማክበር ይቆጠራል። አንድ ወንድ ከቤተሰቦቹና ከጓደኞቹ ጋር ጥኑ ግንኙነት ያላትን ሴት ሲያይ የራሱ አካል አድርጎ የማሰብ እድሉ ሰፊ ይሆናል። ይህ ማለት ከነሱ ጋር በግድ የጠበቀ ወዳጅነት መመስረት አለብሽ ማለት አይደለም። ይልቁንም በልበ ሙሉነት መቀበል፣ ማክበርና ጥሩ ስሜት ማሳየት ነው። በዓላት ላይ መገኘት ወይም ደግሞ አነስተኛ ስጦታ መስጠት በቂ ሊሆን ይችላል። እሷ የኔን ሰዎች ትወድልኛለች የሚለው ስሜት እሱን ከአንቺ ጋር በጥብቅ ያስተሳስረዋል። ይህ ደግሞ ከልቡ የግሉ እንድትወኚ እንዲፈልግ ያደርገዋል። ይህ ምስጢር እሱም ብቻ ሳይሆን በሕይወቱ ውስጥ ያሉትን ወሳኝ አካላትም መቀበል ማለት ነው። እንግዲህ ውድ ሴቶች እነዚህን ስምንት ሚስጥሮች በመጠቀም የምታፈቅሩትን ወንድ የግላችሁ ማድረግ ትችላላችሁ። አስታውሶ ፍቅር ትዕግሥትና ጥረት ይጠይቃል። እነዚህ ሚስጥሮች የሚሰሩት ከእውነተኛ ስሜትና ፍቅር ሲመነጩ ነው። የፍቅር ግንኙነት ጉዞ ነው እናም ይህንን ጉዞ አስደሳችና ትርጉም ያለው ለማድረግ እነዚህ ሚስጥሮች ይረዷችኋል ብለን እናምናለን። ዋናው ነገር ግን እንደ ሴት ራስሽን መውደድ እና ማክበር ነው። የራስሽን ዋጋ ስታውቂ፣ ሌሎችም ያውቁልሻል። የራስሽን ፍቅር ስትሰጪ፣ ፍቅርን እንዴት መቀበል እንዳለብሽ ታውቂያለሽ። የምታፈቅሪውን ሰው የራስሽ ለማድረግ ስትፈልጊ በመጀመሪያ ራስሽን ሙሉ አድርጊ። ከዛ በኋላ ነው የምትሰጪው ፍቅር እውነተኛና ዘላቂ የሚሆነው። አብራችሁን ስለቆያችሁ ከልብ እናመሰግናለን። እነዚህ ምክሮች ለእናንተ ጠቃሚ እንደሆኑ ተስፋ እናደርጋለን። የፍቅር ግንኙነታችሁ በጤናማ መሰረት ላይ እንዲቆም እና የምትፈልጉትን ደስታ እና ትስስር እንድታገኙ እንመኛለን። ጥያቄ ወይም ሐሳብ ካላችሁ ከታች ባለው የኮሜንት መስጫ ሳጥን ላይ አስቀምጡልን። ቪዲዮውን ከወደዳችሁት ላይክና ለሌሎችም እንዲደርስ ሼር አድርጉት። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም